ዱኒያ ትከረባበታለች አዱኒያ ደዋራ ዱኒያ ትዞራለች። ዛሬ ላንተ ከሆነች ነገ ለሌላ ልትሆን ትችላለች። ስለዚህ ዛሬ የምነግረህ ታሪክ ከዚህ ጋር የተያያዘ ስለሆነ እስከ መጨረሻ አዳምጠህ እንድትጠቀምበት ፈለግኩኝ። አንዲት ግለሰብ ቤተሰቦቿን አታውቅም፣ ነገር ግን አሳዳጊዎች አሏት። ያሳደጓትም ገና በልጅነቷ የሆነ ቦታ ላይ ተጥላ ተገኝታ ነው። እነዚያ አሳዳጊ ወላጆቿ ታዲያ እሷን ሲያገኟት በጣም ደስ አላቸው፣ ልጅ አልነበራቸውም። ከዚያም ቤተሰብ ጋር ቀላቀሏት፣ እንደ ቤተሰብም አሳደጓት። መጨረሻ ላይ በጣም ውበቷ የሚገርም ነበራል። አካባቢ ላይ የእሷን ውበት ያየ ሁሉ ይደነቅባት ነበረ። በውበቷ የተነሳ ብዙ ሰዎች መምጣት ጀመሩ። እዚህ መሀል ታዲያ በጣም ሀብታም የሚባሉ ቤተሰቦች አዩት፣ ተመለከቷት። እነሱም ለልጆቻቸው አጯት። ከዛ በኋላ እሷ እምቢ ማለትን አልቻለችም። ምክንያቱም ገንዘብ አላቸው እዛ አካባቢ ላይ ታዋቂዎች ናቸው። በገንዘባቸውና በውቅናቸው ተጠቅመው እሺ እንድትል አደረጓት። ከዛ በፊት እምቢ እያለች ነበር የተቀመጠችው። በመጨረሻ ግን እዛ ቤት ውስጥ እንድትገባ ግድ ሆነባት ማለት ነው። እዛ ቤት ውስጥ እንገባች ከገባች በኋላ ባሏ የወዳት ነበረ። ቤተሰቦቿ ግን ይጠሏታል። በጣም ታምራለች፣ ከነሱ በላይ ውበት አላት። ከእነሱ በላይ መታየቷን ግን አልፈለጉም። እህቶቹ በጣም ይጠሏታል፣ እንዲሁም ያንቋሸሿታል፣ ይሰድቧታል፣ እንዲሁም ደግሞ ዝቅ አድርገው ይመለከቷት ነበረ። በዛ ሰዓት ታዲያ ባሏ በጣም ስለሚወዳት የተወሰነ ጊዜ ሊከላከልላት ቻለ። ነገር ግን ቤተሰቦቹ ተጽዕኖ ፈጠሩበትና እሱም እንደነሱ ሊሆን ተገደደ። ሁል ጊዜ ነበር የሚያሰቃዩት። የበላይነት እንዳይሰማት ያደርጓታል። ሁሌም እንዲገርፋትና እንዲያመናጭቃት ያደርጉታል ቤተሰቦቹ። ድንገት አንድ እንግዳ እነሱ ቤት ቢገባ እና ትኩረቱን ወደ እሷ ቢያደርግ እህቶች በጣም ይቀናሉ። ተራ በተራም ይሰድቧታል፣ እዛ አካባቢ ብቅ እንዳትልም ያደርጓታል። ታዲያ ወደ ማታ አመሻሽ ሰዓት ላይ ደግሞ እሷን እንዲደበድባት ባልየው ያደርጋሉ። ሰው እንዳይመለከታትና ከነሱ በላይ ሆና እንዳትታይ ያደርጓታል። በዚህ ሰዓት አላህ የሰጣትን ውበት እንኳን ተጠቅማ እንዳትኖር በማድረግ በጣም እያሰቃያት ባሉበት ሰዓት የሆነ ሰዓት ላይ ባሏን በስሙ ስትጠራው፣ እንዴት እንደኛ ቤተሰብ ባልሽን በስሙ ትጠሪዋለሽ? እኛ ኮ ቤተሰቡ ስለሆን ነው እንደዚህ የምንጠራው፣ አንቺ ኮ እንደዚህ ልትጠሪ አይገባ አንቺ ማን እንደወለደሽ የማትታወቅ የሆንሽ ዘረሽ የማይታወቅ የሆንሽ እያሉ በጣም ያንቋሽሿት ነበረ። ሁልጊዜ ነበር የምታለቅሰው፣ ሁልጊዜ ነበር የምታዝ ነው። ሐዘኗን ምንም ቦታ ሳይሰጡት የባሰ ሐዘኗን እንዲጨመርባት ለማድረግ ደሞ እናት አባቶቹ በጣም ሽማግሌ አሮጊት ስለሆኑ እነሱን እንድትካድም ቁጭ ብላ ያደርጓታል። ፍጹም እሷ የፈለገችው ነገር አይደረግም። እሷ የፈለገችውን እንድታደርግም አይፈቅዱላትም። ይህ ነገር እየሆነ ባለበት ሰዓት የሆነ ሰዓት ላይ እንግዶች መጡና እንግዶችን እንድታስተናግድ አደረጓት። በዚህ ሰዓት እንግዶችን ስታስተናግድ ሁሉም እንግዶች ትኩረታቸው እሷ ላይ አረፈ። እነሱ ራሳቸው አዘዋት እዛ ክላስ እንድትገባ አድርገው እንደገና ደግሞ እሷን እንደ ጥፋተኛ በማድረግ ባልየውን እንዲደበድባት አደረጉ። በዚህ ሰዓት በጣም ተናደደች፣ ተበሳጨች፣ ከቤትም ጠፋች። ሁለት ቀን ያክል በፊት የተገኘችበት ቦታ እያለቀሰች ጊዜዋን አሳለፈች። በዚህ ሰዓት የከተማው ንጉሥ እዛ አካባቢ ላይ እየዞረ ባለበት ሰዓት እየቃኘ ባለበት ሰዓት እሷን ተመለከታት። በሚመለከታት ሰዓትም በልጅነት የጠፋችበትን ልጁን መሰለችውና ጠጋ ብሎ ሊያናገራት ግድ ሆነበት። እያናገራት ባለበት ሰዓት ሁሉንም ችግር ልትነግረው አልፈለገችም። ምክንያቱም ማንም ቤተሰብ የለኝም ብላ ነው የምታስበው። ንጉሡ ግን በቀላሉ ሊተዋት አልፈለገም። ለምንድን ነው ብቻሽን እዚህ የምታዝኘው? ለምንድን ነው የምታለቅሽው? ብቸኛ የሆንሽ ውስጥ ለምንድን ነው በማለት ይጠይቃታል። እሷ ግን እኔ ችግሬን ሁሉ የምናገረው ለአላህ ብቻ ነው፣ ማንም ሰው የለኝም እዚህ ምድር ላይ በማለት ነበር መልስ የምትሰጠው። ነገር ግን እሱም አስገደዳት፣ እንድትናገር አደረጋት። በምትናገር ሰዓት እያንዳንዱ ንግግር በፊት ከጠፋችበት ልጁ ጋር የተመሳሰለ የሆነ ንግግር ነው የጠፋችው መቼ እንደሆነ ሁሉ ያስታውሳል እሱም ደነገጠ ከጊዜያት በኋላ እንዴት እዚህ ቦታ ላገኘሽ ቻልኩኝ በማለት ይጠይቃታል አንተ ማነህ ግን ስትለው አባትሽ ነኝ ይላታል አባትሽ ነኝ ጥዬሽም የጠፋሁት እዝችው ቦታ ላይ ነበረ በሰዓቱ ጦርነት ተከፍቶ እኔ አንቺን ከኋላ አስቀርቼሽ ወደ ጦርነቱ ልጋፈጥ ሄጄ ነበረ እንዲሁም በሰዓቱ እኔ ተራ ሰው ነበርኩኝ ጦርነት ውስጥ ተጋፍቼ ጦርነትን አሸንፈን ስንመለስ ግን እዚህ ቦታ አንቺን አጣሁሽ ይኸውልሽ በየዕለቱ እየመጣው እፈልግሻለሁ ዛሬም ልፈልግሽ ስመጣ ነው አንቺን እዚህ ቦታ ያገኘውሽ በማለት ይነግራታል። በዛ ደነገጠች። ስትመለከተው የሆነ ባለስልጣን ነው፣ ግርማ ሞገስ ያለው ሰው ነው። እንደዚህ አይነት ቤተሰብ ይኖረኛል ብላ አስባም አታውቅም በፍጹም። ነገር ግን እሱ አባቷ ሆኖ ተገኘ። ታዲያ በታሪኳ መካከል ያጫወተችው አንድ አለ። ያም ትዳር ይዤ ቤተሰቦቹ በጣም ይጠሉኛል፣ እሱ ግን ይወደኝ ነበረ። እነሱ ግን እኔን ስለሚጠሉኝ በእነሱ ምክንያት እሱም እንዲጠላኝ ተደርጓል። ስለዚህ እዛ ቤት መመለስ በጣም እየከበደኝ ያለው ነገር ግን የባል ሀቅ ስላለ እንዳለብኝ ደግሞ እንዴት ብዬ ከዛ ቤት መውጣት እንዳለብኝ እያሰብኩ ነው። እነሱ ሁሌም ትክክል ናቸው፣ እኔ ሁሌም ጥፋተኛ ነኝ። እኔ ትክክል ነኝ ብዬ እንኳን ልሟገት ብሞክር አካባቢ ላይ ተሰሚነት ያላቸው እነሱ ናቸው። ስለዚህ ወደዛ ቤት መሄድ በጣም እየቀፈፈኝና እየፈራሁ ነው ያለውት በማለት አጫውታው ነበር። በታሪኳ ውስጥ እሱም ይሄን አስታወሰና፣ በተነሽ ወደዛ ቤት እንድትሄጂ ይፈልጋለሁ ይላታል። ለምንድን ብላ ስታጫውተው፣ እኔ በኋላ እመጣለሁኝ፣ እንቺ መጀመሪያ ሂጂ። ለምን ቆየሽ፣ ለምን ቀረሽ ቢሉሽ፣ ቤተሰቦቼን ዘይሬ መጥቼ ነው አሁን ወንድሞቼ ወላጆቼ ይመጣሉ ብለሽ ንገሪያቸው፣ ወላጅ እንዳለሽም ንገሪያቸው በማለት ይነግራታል። ይህ ባለስልጣን፣ እሷም ቀጥ ብላ ወደዛ ቤት ገባች። ገባች በኋላ ሁለት ቀን አድራ ስለነበረ ጣም ጮሁባት። ምን ያክል ልክስክስ ብትሆኝ ነው አንቺ ዘረቢ ሲሆን ሴት እንዴት ነው ውጭ የምታድሪ ሁለት ቀን በማለት ያናግሯታል። እሷ ግን አንድ ንግግር ነበር የምትናገረው፣ ቤተሰቦቼ ይመጣሉ፣ እነሱ አቀባበል አድርጉ በማለት ብቻ ነበር የምትናገረው። ነገር ግን እነሱ በፍጹም ቦታ አልሰጡትም ነበር ንግግሯን። ምናልባት አሳዳጊሽን ከሆነ እሱ ድጋሚ ወደዚህ እንዳይመጣ አስጠንቅቀነዋል ደግሞም አይመጣም ቤተሰብ ደግሞ የለሽም ስለዚህ አንቺ ዘረቢ ሲሆንሽ እያሉ እዛ ከዚህ ገፈትሯታል ባልየውም እንዲገርፋት አደረጉ እሱም ሊገርፋት ሲል ጫፊን እንዳትነካኝ ባክህ በኋላ የምትጸጸትበት ነገር አታድርግ የእስከ ዛሬውን ይቅር ልልህ እችላለሁ የአሁኑን ግን ላስቀጣህ እችላለሁ በማለት ትነግረዋለች ነገር ግን እሱ ችላ በማለት ንግግሩን በጥፊ ይሰነዝርባታል ባክህ እንዳትደግመው ቤተሰቦቼ እናት አባቶቼ እየመጡ ነው እያልኩህ ነው በማለት ስትነግረው እሱም ደንገጥ አለና ምን እያልሽ ነው ዝም ብለሽ መናገር ጀመርሽ እንዴ በማለት ዝም ብሎ ቁጭ ብሎ ሊያጫውታት ሞከረ አዎ ቤተሰቦች አሉኝ ቤተሰቦች ይመጣሉ ሲመጡ የምትጸጸትበትን ነገር እንድታደርግ አልፈልግም አንተ ቤተሰቦችህ መጀመሪያውንም ስለማይወዱኝ እነሱ ጋር አብሬ ስለማልኖር ችግር የለውም አንተን ግን ስለምፈልግህና ስለመወድህ ምንም ነገር እንድታደርግ አልፈልግም ባክህ በማለት ትለምነዋለች እሱም ተረጋግቶ ተቀመጠ በዚህ ሰዓት ነበር ያ ንጉስ በጣም በሚገርም ሁኔታ አጃቢዎችን ይዞ አካባቢውን የሚያጥለቅልቅ የሆነ ሰራዊትን ይዞ ዛ ቤት የገባው እዛ ቤት የገባበት ምክንያት ደግሞ አንዲት በፊት የጠፋችበትን ልጁን ለመዘየርና የእሷን ባል ቤተሰቦች ለመዘየር እንደመጣ ግልጽ ነው። በዚህ ሰዓት ሁሉም ሰዎች ተመለከቱ። አንድ ተራ የሆነ ቤተሰብ ውስጥ የሀገር ንጉስ የሆነ ሰው እንዴት ዝም ብሎ ይገባል? በማለት ሁሉም ዳርዳር ይዘው ይመለከታሉ። በዚህ ሰዓት ሁሉም ቦታቸውን ይዘው በተቀመጡበት ሰዓት ላይ ልጄን ወደ እኔ አምጡልኝ በማለት ይናገራል ንጉሱ። ከዛም ልጅቱ ቀጥ ብላ ወደ እሱ ትመጣለች። አንቺ አባትሽ ይሄ ነው እንዴ በማለት ይጠይቋታል። አዎ አባቴ ይሄ ነው የሀገር ገዢ የሆነ የአገር የሀገር ንጉሥ የሆነ አባቴ ነው በማለት ትናገራለች። በዚህ ሰዓት በጣም አፈሩ። በፊት ሲሰሩት በነበረው ሁሉ አፍረው ጸጥ አሉ። የሚገቡበት ጠፋቸው። ሁሉንም ነገር ማድረግ እንደሚችል ያውቃሉ። ያሉት ደግሞ እሱ ፊት ነው። መሮጥም ማምለጥም አይችሉም። ይቅርታ ለመጠየቅም አይመችም። ቦታው በጣም ብዙ ሰዎች ተሰብስበዋል። የአካባቢው ሰዎች ሁሉ የሚያውቋቸውም የማያውቋቸውም ሰዎች ንጉሡ ስለመጣና ንጉሡን እያዩ እየተመለከቱ ተገርመዋል ሁሉም ሰዎች እዛ ቦታ ላይ ሊፈጠር የሚችል ምንም ነገር የለም። ታዲያ እያንዳንዱን ንግግር እንዲናገሩ አደረጋቸው። ንጉሱ ሁሉንም ንግግር ከተናገሩ በኋላ መጨረሻ ላይ እሱም ውሳኔውን ወሰነ። ይሄንን ትዳር ትፈልጊዋለሽ እንዴ ልጄ? በማለት በክብር ይጠይቃታል። እሷም አዎ፣ ባሌን እፈልገዋለሁ፣ ነገር ግን እሱ ተጽዕኖ ስላለበት የቤተሰቦቹ ተጽዕኖ ከነሱ ራቅ አድርጎ ሊያኖረኝ የሚችል ከሆነ ትዳሬን እፈልገዋለሁ በማለት ተናገረች። በዚህ ሰዓት ንጉሱ ወደ ባልየው ዞራልና፣ እንዴት ነው ጥፋት አልጠፋም ብለህ ታስባለህ እንዴ ብሎ ሲጠይቀው፣ አዎ ንጉስ ሆይ ሁሉም ጥፋቶች የእኛ ናቸው። ይቅርታ ብንጠይቅም ሊያካክስ አይችልም ስለዚህ የኔ ባለጌ የሆኑ ቤተሰቦቼን ርቄ ልሄድ እገደዳለሁ። ይህ ለእኔ ቅጣቴ ነው የሚሆነው። እንዲሁም ያንተን ልጅ ደግሞ እንደፈለገች አድርጌ አንቀባርሬ አኖራለሁ። ይህ ደግሞ ለእሷ ካሳ ነው የሚሆነው በማለት ይናገራል ይህ ባል። ከዛም ንጉሱ ንግግሩን አስከተለ። ከዚህ በኋላ በልጄ ላይ ምንም ጉዳት ሲደርስባት ብመለከት የሚደርስብህ ችግር የተወለድክበትን ቀን ሙሉ የሚያስረሳ ይሆናል። ስለዚህ እዚህ ላይ አትኩሮት ሰጥቼ ልነግርህ የምፈልገው ልጄን በጣም ነው መወዳት እፈልጋታለሁ ብዙ ጊዜ ረቃይ ኑራ ላንተ ምሰጠህ የእሷ ፍላጎት ስለሆነ ነው። ካልሆነ ግን በጣም የሚወዳት አባት እንዳለና እንዲሁም ምንም ነገር ሊያደርግላት የሚችል አባት እንዳለ እያሰብክ በየዕለቱ እሷን ልትኻድማት ይገባሃል በማለት ንግግሩን አራመደ። በመጨረሻም ልላችሁ የምፈልገው ነገር እዚህ ምድር ላይ ምንም ያክል ብታጣ ልታገኝ እንደምትችል ተስፋ ማድረግ ይኖርብሃል። ምንም ያክል ብታገኝ ደግሞ የሆነ ሰዓት እንደምታጣው ያንን ነገርም ማወቅ ይኖርብሃል። አንተ ቀኑንና ብርሃኑን ተማምነህ በእነሱ ላይ ምንም ችግር እንዳትፈጥር፣ የጨለማው መምጫ ቅርብ ሊሆን ስለሚችል። ለብዙዎች ጠቃሚ ሊሆን ስለሚችል ሼር ማድረግም እንዳትረሳ። አሰላሙ አለይኩም።